ኢትስ ፔንፉል ለዩናይትድ ታሪክ፣ ለዩናይትድ ክብር ሰር የሚባሉ ልጆችን የሚያወጣ ማንቸስተር ዩናይትድ ዴቪድ ቤካም ሰር ሆኖ አደላሁ። እንደዛ አይነት ምስጉን ሰዎች የሚወጡበት ማንቸስተር ዩናይትድ እንደ አሊሃንድሮ ጋርናቾ ያሉ መብሰል የተሳናቸው ሰዎች በዚህ መንገድ ሲያስጠሩት የማንቸስተር ዩናይትድ ደጋፊዎች እንዴት እንዳረሩ እንዴት እንደተቆጡ እንዴት ቅር እንዳላቸው ልነግርሽ አልችልም። በጣም በጣም ከፍተኛ የሆነ ዘመቻ ነው። እነዚህ ቃላቶች በዚህ የአሌሃንድሮ ጋርናቾ ጉዳይ ዙሪያ በጣም ወሳኝ ሆነ አይቻቸዋለሁ። ነኝ አንድ ሆን ብሎ ነው ይላሉ ያውቃል ያደረገው ነገር ልክ እንዳልሆነ ያውቃል። ካለማወቅ ነው የሚባል ኤክስኪዩዝን ላለመቀበል ያደረገውን ያውቃል ልክ እንዳልሆነ፣ ያደረገው ነገር ምን ሊያስከትል እንደሚችልም ያውቃል። እነዚህን ቃላቶች ሁሉም ማለት ይቻለች ይጠቀሙታል። ያውቃል ይላሉ፣ ግን ለሪያክሽኑ ግድ የለሽ ነው ምን ይመጣል ብሎ አሞር የምናሱ መካከል መከፋፋት ሊኖር ይችላል፣ ግን በማንቸስተር ዩናይትድ ደጋፊዎች መካከል በተወሰነ ደረጃም እሱን የሚረዱት ሰዎች ቢኖሩ እነሱንም ጭምር አደሎ እያሳዝነው ብለው የሚናገሩና የሚወቅሱት ሰዎች አሉ። ሁለተኛው የአስቶን ቪላን ማሊያ መልበሱን ከፊት ብቻ ኮ ማሳየት ይችል ነበረ። ራሽፎርድ የምትለውን ስም እንድና ያረገናል። እና ምነው ሲባል ለራሽፎርድ ያለውኝን ድጋፍ ለመግለጽ ነው ብሎ ነው የሚያወራው። ምንድን ነው ራሽፎርድ የሚደገፉ በዚህ ወቅት ላይ አይገባኝም። ለኔ ትላንትናም የዩቲዩብ ቻናላችን ላይ አስቀምጫዋለ። ራሽፎርድ ቪላን በውሰት እንደተቀላቀለ ቢሆን አይካን አንደርስታንድ የራሽፎርድና የቪላ ግንኙነት ይቀጥላል ልጁ ወደ ማንቸስተር ዩናይትድ አይመለስም። ከአስቶን ቪላ ጋር 2526 ላይ አብሮ እንደሚቀጥል ተወሰነ በተባለ ማግስት ቢሆን አሁንም ይገባኛል እረዳዋለሁ። ሊጉ አልቆ በአስቶን ቪላና በራሽፎርድ መካከል ግንኙነት ተቋርጦ ልጁን በአርባ ሚሊዮን ፓውንድ የመግዛት ኦፕሽኑን አስቶን ቪላ ትቶት እሱ ባርሴሎናን እየለመነ ማንቸስተር ዩናይትድ እሱ ይሸጣል እያለ ራሽፎርድን የአስቶን ቪላን ማሊያን ለብሰሽ ልትደግፊው የምትችይበት ምን ኮዝ እንዳለ እኔ አላቅም ግን ምን ይላሉ ሆን ብሎ ነው ነው የሚሉት እናም ራሽፎርድ ደግሞ ገባና ታንክዩ ብራዘር አለ ማይ ንኪ ማይ ብራዘር አለ እና የልብ ኢሞጂ አድርጎ ገለጸለት አሉ ያንን ይሄ እኔ በማንም ሲደገፍ አላየው። ፎርዛት ማተር በማንም ማንም፣ ግን እኮ ምናልባት በዚህ ምክንያት ሊሆን ይችላል ምናምን ሲል አላየሁትም። አሁን ይህንን ወሬ ያመጣሁበት አንድም አንቺ ሀሳብ እንድሰጪ፣ ሁለትም ከማንቸስተር ዩናይትድ ውጪ ያሉ ሰዎች ያሉትን ልነግርሽ ነው። ትሮይ ዲኒ የሚባል ተጫዋች ታስተውሻል? በእንግሊዝ ፕሪሚየር ሊግ ላይ በእንግሊዝ እግር ኳስ ውስጥ ከማይረሱ ተጫዋቾች መካከል በፕሪሚየር ሊጉ አግዌሮ ጎል እንዳገባው ትሮይ ዲኒም በእንግሊዝ እግር ኳስ ውስጥ እጅግ እጅግ በጣም ወሳኝ ጎል በማግባት የሚታወቅ በነገራችን ላይ በጣም አሪፍ ተጫዋች፣ እንዲህ ያለ ደንቆሮ አይቻላቅም አለ። እንዲህ ያለ መደናቆር፣ እንዲህ ያለ ኋላቀርነት፣ እንዲህ ያለ አለማመዛዘን አመዛዘን አይቻላቅም። እንዲህ ሰው የሚሄድ ከሆነ ዝም ብሎ በሰላም አይሄድም። የሚወጣ ከሆነ ዝም ብሎ አይወጣም። ምንድን ነው አሁን የራሱን ኬሪየር የራሱን የእግር ኳስ ህይወት መበጥበጥ ውስጥ ትርፍ መፈለግ? ምንድን ነው ማነኝ የሚለው አላለም። ትሮይዲኒ ነው ይሄንን የሚለው በነገራችን ላይ ማነኝ ነው የሚለው እንዴ ለማንቸስተር ዩናይትድ እኮ ነው የሚጫወተው ይሄ ልጃል። የማንቸስተር ዩናይትድ ተጫዋች ሆነው እነማን በዚህ ክለብ ትልቅ ታሪክ ውስጥ እንዳለፉ ያውቃል፣ ግን ይገባዋል። ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ ያውቃል። ግን ምንድን ነው ከዚህ የሚጠበቀው ውጤት? ምንድን ነው ከዚህ የሚፈልገው ነገር ሊገባኝ አልቻለም አለ ጋይስ። እያወራን ያለ ነው ስለ ታላቁ ክለብ ስለ ማንቸስተር ዩናይትድ ነው ብሎ ትሮይ ዲኒ ያወራል። የሌላ ክለብ ተጫዋች ነው ማንቸስተር ዩናይትድ ያሳደገዋል። የአንድሮ ጋርናቾ ደግሞ የወጣበት ቤት ላይ ምላሱን ያወጣል። አይገባኝም ነው አሁን ብዙ ሰው እያለ ያለ አንዳንዴ የሆነ ኮዝ ይኖርሽና ይሄንን አድርጌ ይሄንን አቺቭ አረጋለሁ ምናምንት ያለሽ የሆነ ማሳካት የምትፈልጊው ነገር አለ በሮንግ ሪዝንም ቢሆን አሁን ግን የአሌሃንድሮ ጋርናቾን ድርጊት በዚህ ምክንያት ይሄንን ፈልጎ የተፈጸመ ብሎ ለመረዳት ማንም አልቻለ እኔ ውላችኋ ለትሮይ ዲኒ የወሬ ትኩረት ለመሳብ ፈልጌ አይደለም አለ። አብሽቆኛል፣ ግን አለ ያለበትን ቦታ ውድነት፣ ያለበትን ክለብ ታላቅነት ሳይረዳ መቅረቱ አብሽቆኛል አለ ለፕሪሲዝን ተጠርቶ ወደ ማንቸስተር ዩናይትድ ለትሬኒንግ ከዛ በፊት ካልተሸጠ ከዛ በፊት በይፋ ማንቸስተር ዩናይትድ እናሱ ካልተለያዩ ይህንን የቪላን ማሊያ ለብሶ ራሽፎርድ የሚለውን ስም አሳይቶ ፎቶግራፉን የለቀቀበት ወቅት ላይ ቴክኒካሊ የማንቸስተር ዩናይትድ ተጫዋች ይሄ ልጅ። ሂ ካንት ዱዚስ ማድረግ አይችልም አይገባውም። ግን ያኔ ሳይሸጥ ኦፊሻል የሌላ ተጫዋች መሆኑ ከመረጋገጡ በፊት ለልምምድ ካሪንግተን ሪፖርት ሊያረግ ሲመጣ፣ እኔ ብሩኖ ፈርናንዴዝን ብሆን አለ ትሮይ ዲኒ። አደባ ይዋለዋል፣ እናቴ ትሙት መተዋለዋል፣ ቀጠዋለሁ አለ። በቃ ምንም ልደረግ ምን ቀጠዋለዋል አንበል አይደል? ብሩኖ ፈርናንዴዝ አለቀውማል። አሁን ቢያገኘው ራሱ የሚመታው ነው የሚመስለው። የሚዲያ ትኩረት ምናምን ምናምን ምናምን ፈልጌ አይደለም ማለት ማነኝ ነው የሚለው የሚለው ግን አልገባኝም፣ አለ ትሮይ ዲኒ። ማነኝ ነው የሚለው ምን ይሁንልኝ ነው የሚለው ምን ይደረግልኝ ነው የሚለው። አንዳንዴ ለጉብዝናቸው ስት የምታልፊያቸው ሱፐርስታር የሆኑ ተጫዋቾች አሉ፣ ወልድ ክላስ የምትያቸው ተጫዋቾች አሉ፣ ትንሽ ጨምለቅ ሲሉ እንዳላየ የምታልፊላቸው በጉብዝናቸው ምናምን እንትን የምትያቸው ተጫዋቾች አሉ አለ። አሌያንድሮ ጋርናቾን ምንድን ነው የፈለገው ይጠይቃል። እና የመጨረሻው ቃሉ ላይ ያለውን ነገር ብነግርሽ በጣም በጣም ከባድ ነው ነው በጣም ከባድ ነው። ይሄንን ስሜት በቃ ይሄንን ስሜት መቋቋም በጣም ከባድ ነው። ይህ እኮ ማንቸስተር ዩናይትድ ነው። እሱኮ የማንቸስተር ዩናይትድ ተጫዋች ነው። በፍጹም በፍጹም ሊፈቀድ የማይገባውን ነገር ነው ያረገው። ብሩኖ ፈርናንዴዝን ባረገ ብቻ አለሱ። ስለ ዩናይትድ ነው፣ ዩናይትድ አለ እኮ እና እንዴት እንደዚህ ይቀለድበታል? እንዴት እንደዚህ መፈንጫ ይሆናል? ብስጭቱን የሚያሳይ አስተያየት ነው የሰጠው። ምንም ጥርጥር የለውም። እና እኔ አሁን የተሰማኝ እሱ የተናገረውን ነገር አንተ ስትነግረን ቢያገኘው ወዲያው ለብሩኖ ፈርናንዴዝ የመከረውን ነገር ራሱ ወደ ተግባር የሚቀይረው አይነት ስሜት እንዲፈጠርብን ያደረገ ነው። የአሌሃንድሮ ጋርናቾ ጉዳይ አሁንም ድረስ እያነጋገረ ነው የሚገኘው። እኔም ማምነውና ማስበው አሌሃንድሮ ጋርናቾ ይህንን ነገር ያደረገው አውቆ ሆን ብሎ ነው። እኔ በዚህ በደንብ ነው ማም ነው ሳያውቅ ድንገት የቡድን ጓደኛው የራሽፎርድ ማሊያ በአጋጣሚ ለብሶ ምናምን የሚል ማስተባበያ ምንም መስጠት አያስፈልግም። ይሄ እንደሚመጣ ያውቃል። ይሄ እንዲመጣም ደግሞ ይፈልጋል። ሆን ብሎ ነው ያደረገው ብዬ ምክንያቱ አለ አለ ደግሞ ከዚህም በፊት ተደጋጋሚ ነገር አድርጓል። አሁን እኮ ገና የቅርብ ጊዜ ትዝታችን ነው። አስራ ዘጠኝ ደቂቃ የዋንጫ ጨዋታ ላይ ተጫዎቼ ምን እንዳመጣ ትፈልጋላችሁ ብሎ ተናግሮ ነበር የዩሮፓ ሊግ ፋይናል ጨዋታ ላይ። ያኔ ሚዲያው ላይ የተፈጠረውን ነገር ሁላችንም የምናስታውሰው ነው። እንደውም ወንድሙም ከዛ እንደገና ድጋሚ አስተያየት የጻፈበት ብዙ መገናኛ ብዙሀኖች ተቃውሟቸውን የገለጹበት እንደነበር አስታውሳለሁ። እኔ እንደውም ሩበን አሞሪም ለአሌሃንድሮ ጋርናቾ ትንሽ የሳሳ ልብ ያለው ሁላ መስለኝ ነበር። ማለቴ አዎ ታግሶታል። ምክንያቱም ራሽፎርድ ላይ የተወሰኑት ውሳኔዎችም አሊሀንድሮ ጋርናቾም ላይ መወሰን የሚገባው አይነት እንደሆነ እንድናስብ ያደረገን ነው። ታግሶታል እንግዲህ፣ ወዶ የሚሆን ተገዶ ወይ ባለው የቡድን መሳሳት ሊሆን ይችላል። ብቻ በብዙ ምክንያቶች ግን በደንብ እንደታገሰው ልክ እንደ ራሽፎርድ ጠንከር ያለ ውሳኔ እንዳላስተላለፈበት በደንብ አድርጌ ነው የምረዳው። ግን ይህንን የተሰጠውን እድል ጋርናቾ በፍጹም አልተጠቀመበትም። አንደኛ፣ ሁለተኛ ጭራሽም አላየውም፣ የተሰጠውን እድልም አላከበረውም። እኔ ግን ከተወሰነ ጊዜ በፊት ስናገር ታስታውሽ ከሆነ አላቅም፣ ይሄ ልጅ ስለ ራሱ የሚሰማውን ስሜት አልወደውም ብያለሁ። በጣም በተደጋጋሚ ነው ይሄ ልጅ ስለ ራሱ። ያቺን እንደውም ተረቷን አንስተን ስናውራት እዚህ የሚልሽ ከሆነ አላቅም፣ በመስታወት ራሷን የምታይ ድመት አንበሳ የሚታያት ምናምን ብዬ ሁሉ ሳነሳ ነበረ። አቲቲዩዱ በጣም በጣም በጣም ሮንግ ነው። በጣም በጣም በጣም በጣም በጣም የሚያስጠላ አቲቲዩድ አለው ልጁ። ስለ ራሱ የሚሰማው ስሜት ያስደነግጠኝ ለእኔ ያስደነገጠኝ ጎል አግብቶ አልጨፍርማል ለምን ማ ጨፍረው ሲባል ተቃውሞ በቀደም ሲቃውሙኝ አልነበረ አላለም? የራሱ የዩናይትድ ደጋፊዎች የማንቸስተር ዩናይትድ ደጋፊዎች ሳትክ ብለው ተቆጥተውኛል። ስለዚህ ሳገባ አልጨፍርም አለ። በቃ ሰው ከደጋፊ ጋር እንደዚህ የሚነጋገርበት ክለብ ይሁን ብለን ማንቸስተር ዩናይትድን ስናነሳ ነበረ። ለማንኛውም በዝርዝር ስላነሳ ነው ትላንትና ትሮይ ዲኒ የተናገረውን ነገር ግን አሲቲዝ እንዳለ በእንግሊዝኛ አንዴ እናስቀምጠውና ከዛ የምትጨምሪው ነገር ካለ ትጨምራለሽ። ኢፍ ትወዝ ሚ አት ማን ዩናይትድ እኔ ብሆን ማንቸስተር ዩናይትድ ቤት ያለሁት ወይም ማንቸስተር ዩናይትድ ቤት ውስጥ ብኖር እኔ ኤንድ አይወዝ ብሩኖ ፈርናንዴዝ የማንቸስተር ዩናይትድ ሆኜ ብሩኖ ፈርናንዴዝን ብሆን ኖሮ እኔ እስኪመለስ ነበር ምጠብቀዋል። አይውድ ወይት አንቲል ሂ ኬም ባክ፣ እስኪመለስ ነበር ምጠብቀዋል። እና የመጣ የመጀመሪያ ቃል ፈርስት አይውድ ጀስትስ ማሼም አለ፣ አደባየዋለሁ አለ፣ እቀጠቅጠዋለሁ አለ። አይውድ አደረገዋለሁ ነና አለ፣ አይደለም ግን ይቀጠቅጠዋለሁ አለ እና ደገማት ማን ማን ነው የምትለው? ደርሰህ ዩ ሊትል ዳውፕ ኮሳሳ ደንቆሮ እንደማለት ነው። ከባድ ነው በጣም ቀደም ያልኩት ነገር ነው። ብስጭቱን የሚያሳይ አስተያየት ነው፣ ግን ትልቅ ነገር አይሆንም። በፈርናንዴዝ ባይሆንም መንገድ ላይ ቢያገኘው ራሱ እኮሱ ነውሊም የሚትወ አይመስለኝም። ግን በጣም ትልቁ ነገር አሊያንድሮ ጋርናቾ ነው። በበቃ ይሄ ክብር ማሳየት አልፈለገም ለማንቸስተር ዩናይትድ ደጋፊዎቹም ለክለቡም፣ እና ይህንን ማድረጉ ደግሞ ለማንቸስተር ዩናይትድም ስራ በዛበት፣ ለራሱም ደግሞ ባክፋይር የሚያደርግ ነገር ነው። ባለፈው ሩበን አሞሪም የተናገረው ነገር ነው ትዝም ይለኝ አንተን የሚገዛ የሚያዘዋወር ክለብ ካገኘ እድለኛ ነ ብሎ በማንቸስተር ዩናይትድ ተጫዋቾች ፊት ተናግሮታል ተብሎ ሲነገር ነበር እና አሁንም ጋርናቾ ራሱን በመሸጥ ረገድ በጣም በጣም በጣም የማይሆን የማይሆን ነገር እያደረገ ነው የሚገኘው እና ራሱ ላይ ባክፋየር ነው ያደረገው ብዬ ነው ማስበው። እነዚህ ትልልቅ የመነጋገር ያረሰ ጉዳዮች ናቸው። ማንችስተር ዩናይትድ ላይ ይሄ አይቆምም፣ ይከተለዋል። ልክ ከፓሪዝ አባላ ጋር ምናምን ምናምን ስንያበት የሆነ ነገር ይህ እነዚህ አይነት ባህሪም ተከትሎ የሚሄድ አሌሃንድሮ ጋርናቾ ተብሎ መጠሪያ እንደሆነው ስሙ፣ ይሄም ልክ ያልሆነው ተግባሩ በዛው መንገድ መጠሪያ ሆኖ ሊቀጥል ይችላል። ለማንም ደግሞ ምሳሌ የሚሆን አይደለም። ለማንም ለማንም ለማንም ምሳሌ የሚሆን